ፊልሙ በ2065 ዓመተ ምህረት ያለውን ሁኔታ የሚያሳይ ሲሆን በዚህ ጊዜ የአየር ንብረት ለውጥ ምድርን ቀስ በቀስ ለመኖሪያነት የማትመችም እያደረጋት ነው። ለረዥም ጊዜ የዘለቀ ድርቅ መሬቱን አድርቆታል። የምግብና የውሃ አቅርቦትም እያለቀ ነው። በመሆኑም የመንግሥት ኩባንያ የሆነው አውተር ሞር አዲስ የሰው ሰፈራ በጠፈር ላይ የመመስረት አቅምን ለመገምገም የአየር ንብረት ስደት ስትራቴጂ የተሰኘ ፕሮግራም ተግባራዊም አድርጓል። ከዚህ በተጨማሪ በምድር ላይ ያሉ ሰዎችን የሰው ምትክ በመባል በሚታወቁ የአርቲፊሻል ኢንተለጀንስ ክሎኖችም ለመጠቃት እየሞከሩ ነው። በሚቀጥለው ትዕይንት የሚድዌስት አካባቢ የሚኖሩ ሄንና ጁኒየር የሚባሉ ባለትዳሮችንም እናገኛለን። እነሱ የሚኖሩት የጁኒየር ቤተሰብ ለአምስት ትውልድ ያክል የቆየበትን ብቸኛ እርሻ ላይ ነው። የጁኒየር ወላጆችና አያቶቹም እዚሁ ተቀብረዋል። ሄን ግን በዚህ ደስተኛም አይደለችም። ሄን ከዚህ ወታ ዓለምን ማሰስ ስለምትፈልግ፣ ጁኒየር ደግሞ በአባቶቹ ቤት መቆየትን ስለሚመርጥና ከሚስቱም ያንኑ ስለሚጠብቅ ትዳራቸው እየፈረሰ እንደሆነ እንረዳለን። አንዲት ሌሊት ባልና ሚስቱ ተኝተው ሳለ በድንገት በራቸው ሲንኳኳም ድምፅ ሰምተው ጎብኚ መጥቶባቸው ስለማያውቅ በጣምም ተጨንቀው በሩ ላይ ያለው ሰው ለማውራት ብቻ እንደመጣና ምንም መጥፎ ዓላማ እንደሌለው አረጋግጦላቸው ጁኒየር ጠመንጃውን ሊያዘጋጅ ሲል ይህን እንዲያስቀምጠው በመንገርም ሰውየው መሄጃ ጠፍቶት እንጂ ምንም አያደርገንም ብለው በዚያን ጊዜም ጎብኚው ባልና ሚስቱን በስማቸው ጠርቷቸው ግራ የተጋባው ጁኒየርን በመጨረሻ በሩን ከፍቶ አስገብቶት ሰውየው ወደ ቤት እንደገባ ራሱን ቴረንስ ብሎ ማስተዋውቆ የአውቶ ሞር ተወካይ መሆኑን ይገልጻል። የማያቋርጥ የአሸዋ አውሎ ነፋስና የአየር እጥረት ምድርን ለመኖሪያነት አስቸጋሪ እንዳደረጋት ለዚህም ነው መንግስት መላውን የሰው ልጅ ወደ ጠፍር ለመላክ ያቀደው ብሎ ነገር ግን ሁሉንም ከመላኩ በፊት ኩባንያው ሂደቱን በጥቂት ሰዎች ለመሞከር ያሰበ እንደሆነ ቴረንስም ጁኒየር ለተልኮ እንደተመረጠ ነግሮት ለዘላለም አይሄድም ነገር ግን ለብዙ ዓመታትም እዚያ ይኖራል ብሎት ይህን ሲሰሙ ባልና ሚስቱ ይደነግጡና ወዲያውኑ አቅርቦቱንም አይቀበሉም ጁኒየር ሚስቱን በጣም እንደሚወዳት በዚህ ብቸኛ ቦታም ብቻዋን መተው እንደማይችል ቢያብራራም፣ ሆኖም ቴረንስ ምርጫ እንደሌላቸውና ጁኒየር መታዘዝ እንዳለበት ገልጾ የምርጫው ሂደት ለአንድ ዓመት ያህል እንደሚወስድና እስከዚያው ድረስ ባልና ሚስቱ በወትሮ ጊዜያቸውን አብረው ማሳለፍ እንደሚችሉ ነግሯቸው ከዚያ በኋላ ቴረንስ ለመሄድ ተነስቶ ውጪ እንደደረሰም ጁኒየርን ሄንን እንዲንከባከባት ይጠይቀዋል። ይህ ጁኒየርን ያስደነግጠውና እንግዳ የሆነ ሰው ሚስቱን እንዲንከባከባት በመጠየቁ ተገርሞ በኋላ ላይም ሄንን በአልጋ ላይ ቀርቦ ሰውየውን ታውቀው እንደሆን ቢጠይቃትም እሷ ክዳ አክዳ። ይህ ሆኖ ግን ጁኒየር ሰውየው ከየትም መጥቶ ወደ ጠፈር ትሄዳል ማለቱ ጠራጣሪ ሆኖም አግኝቶት ለመተኛ ሲዘጋጅ ሄን ምቾት አይሰማትምና ከዛሬ ጀምሮ በእንግዳ ማረፊያ ክፍል ውስጥ እንዲተኛ ጠይቀው ጁኒየር በዚህ በጣም ቢበሳጭም ነገር ግን የሚ የመንግስቱን ፍላጎት አክብሮ ክፍሉን ለቆም ይሄዳል። በማግስቱ ጠዋት ይሄን ባሏ ከቤት ሲወጣ አይታ በቤቱ የታችኛው ክፍል ወደ ተሸፈነው ፒያኖ ሄዳም አይተን በፊት ትጫወት እንደነበርና ባሏ ስለማይወደው ማቆሟን እንረዳለን። ከሰዓት በኋላ ባልና ሚስቱ በየስራቸው ቦታም ይታያሉ ጁኒየር በስጋ ፋብሪካ ውስጥ ሲሰራ ይህን ደግሞ በአካባቢው በሚገኝ ምግብ ቤት ማስተናጋጅ ነች። በሚቀጥሉት ቀናት ይህን ከባሏ ጋር ርቀቷን መጠበቋን ቀጠላም። ጁኒየር ምን እየተፈጠረ እንዳለም አልገባውም። እሷ ስለመሄዱ እንደምትጨነቅ ያምናልና ግንኙነታቸውን ለማስተካከልም ሙሉ ጥረት እያደረገ አንድ ቀን ሁለቱ የተለመደው የእርሻ ስራቸውን እየሰሩ ሳለ ጁኒየር ቴረንስ ምናልባትም አይመለስም፣ ምክንያቱም እንደሱ የተመረጡ ብዙ ሰዎች አሉ ሲላት፣ ነገር ግን ይህን በልበ ሙሉነት እንደሚመለስ ትነግረዋለች። ስለ ሁኔታው ተጨማሪ የምታውቀው ነገርም ያለም ይመስል ነበር። ሆኖም ጁኒየር ብዙም ሳያስብበት አሁን የለበሰችውን ቲሸርት እንዳትለብስ ጠይቋት፣ ይሄን ለምን ስትለው የተገናኙት ቀን ለብሰው እንደነበርና እንዳያልቅባት እንደሚፈልግም መልሶ፣ እሷም ተገርማ ይሄን ስለ ቀድሞ ህይወታቸው ሌላ ምን እንደሚያስታውስ ስትጠይቀው ደስተኞች እንደነበሩ ይነግራታል። ትይንቱ ወደ ምሽት ተቀይሮ ጁኒየር ወደተኛበት የእንግዳ ማረፊያ ክፍል በድንገት እሱ ላይ ወታ ፍቅር መስራትም ትጀምራለች። ከዚያ ክስተት በኋላ ባልና ሚሱ ግንኙነታቸውን ማሻሻል ጀምረው ከመቼውም ጊዜ በበለጠ ደስተኞችም ይሆናሉ። ሄንም ፒያኖ መጫወት የጀመረች ሲሆን ባሏን በዚያ አይጨነቅም ከአንድ ዓመት በኋላ ቦታው በትልቅ የአሸዋ አውሎ ንፋስ ተውጦ አይተን፣ ብዙም ሳይቆይ ቴረንስ እንደገና ወደ ቤቱ ደርሶ ጁኒየር አሁንም በተመረጡት ዝርዝር ውስጥ እንዳለና በሁለት ሳምንታት ውስጥ እንደሚሄድ አስታውሶት፣ ይህን ሲሰሙ ባልና ሚስቱ ደንግጠው፣ ጁኒየርም ሚስቱን ትቶ ለመሄድም ይከላከላል። ቴረንስ ግን ለበጎ ተግባር እንደሆነ መንግስት በጥሩ ገንዘብ እንደሚሸልመው ነግሮት እንዲሁም በጁኒየር ላይ ተከታታይ ጥናቶች፣ ምልከታዎችና መረጃዎችን ለመሰብሰብ ለሁለት ሳምንታት ከባልና ሚስቱ ጋር እንደሚቆይ ሲያብራራ፣ ይህ ባልና ሚስቱን በጣም ያበሳጫቸውና እሱ እንዲሄድ ለማስገደድ በሙሉ አቅማቸው ቢሞክሩም ነገር ግን አልተሳካላቸውም። በኋላ የተናደደችው ሄን ባሏ ሊሄድ ስለሆነ ዕቃዎቹን ለመጣልም ትሞክራለች። ሆኖም ጁኒየር አረጋግቷት የቀረቻቸውን አጭር ጊዜ መደሰት እንዳለባቸው እየነገራት በዚያን ጊዜ ሁለቱን ቁም ሳጥናቸው ውስጥ በረሮም ያገኛሉ። ሄን ወረርሽኝ ሊያስከትል ይችላል ብላ ፈርታ ባሏ እንዲገድለው ብትለምነውም እሱ ግን በጉጉት ብቻ እየተመለከተው እንደዚህ አይነት ነገር ከዚህ በፊት አይቶ እንደማያውቅ ሲናገር ይህም ሄንንም ያስገርማታል። በማግስቱ ጁኒየር በስራ ላይ ሲሆን ነገር ግን ብዙም ሳይቆይ ደብረውና መሄድ ፈልጎ ከዚያም ሄንን ለመገናኘት ወደ ምግብ ቤቱ ፈጥኖ ወደ ሩቅ ቦታ እየነዱ ሄደው ባልና ሚሱ ህይወታቸውን በማሰላሰልና አንዳቸው የሌላውን አብሮነት በመደሰት ደስ የሚል ቀንም ያሳልፋሉ። ጎሲ ቀድ ሄን አንድ ፈረስ አይታ ተገርማ ወደ እንስሳው ቀረብ ብላ ማውራትም ጀምራ፣ ነገር ግን በዚያ ጊዜ ጁኒየር ሩቅ ላይ የሚቃጠል ጎተራ አስተውሎ ተጨንቆ ወደ እሳቱ ሮጦ ሄዶም በጎተራው ውስጥ በርካታ እንስሳት ታስሮ ተመልክቶ ጀግናው ጁኒየር ሊያድናቸው ወደ ውስጥ ዘሎ ቢገባም፣ ነገር ግን መርዛማ በሆነው ነበልባል ምክንያት ንቃተ ሕሊናውን አጥቶ አይተን፣ እድል ሆኖ ከፍተኛ ጉዳት ሳይደርስበት በፊት ጁኒየርን ጥቂት ሰዎችም ይታደጉታል። በሚቀጥለው ትዕይንት በቤቱ ውስጥ ነቅቶ ክንዱም መጎዳቱንም አይቶ ቴረንስ ሆን ብሎ ራሱን ቢጎዳም እንኳ ከግዴታው ማምለጥ እንደማይችል ግርጽ አድርጎለት ሆኖም ጁሪየን ራሱን ለመጉዳት ወደ እሳቱ እንዳልዘለለ እንስሳቱን ማዳን እንደፈለገም ያብራራለታል። በኋላ በእራት ጊዜ ቴረንስ ጁኒየር ሲሄድ በራሱ የባዮሎጂካል ቅጂ እንደሚተካ ነግሯቸው በዚህ መንገድ ይሄን ብቻዋን እንደማትቀርና የሚጠብቃት ሰው እንደሚኖራትም አብራርቶላቸው ይህን ሲሰማ ጁኒየር ደንግጦ እሱንም ከሮቦት ጋር ትቶ ለመሄድ ፍቃደኛ ባለመሆን ሰውየውን ለመምታት ያስፈራራውና ለውጊያ እየሞገተውም አይተን ሄን ወዲያውኑ ቴረንስን በጥፊ በመምታትም ጣልቃ ትገባለች። በማግስቱ ቴረንስ ሮቦቱ ለሚስቱ ደህንነት ብቻ የታሰበ መሆኑን ጁኒየርን ለማሳመን ሞክሮ በመጨረሻም ጁኒየር ትክክል መሆኑን ተገንዝቦ ተስማምቶ በሚቀጥሉት ጥቂት ቀናት ቴረንስ ጁኒየርን በስራ ቦታው እየተከታተለው ትክክለኛውን ክሎን ለመፍጠር እሱም ምን እንደሚሰራና ለተወሰኑ ሁኔታዎች እንዴት ምላሽ እንደሚሰጥም ይመዘግባል። አንድ ምሽት ሄንና ጁኒየር በአልጋው ላይ ተኝተው ጠፍር ሲመለስ ምን እንደሚያደርጉም ይወያያሉ። ጁኒየር በእርሻው ላይ ለዘላለም መቆየት እንደማይፈልግ በመናገር ሁልጊዜም እንደምትፈልገው ጉዞ መጀመር እንዳለባቸው ጠቁሞ ይህም ሄንም በጣም ደስተኛ አድርጓት በሚቀጥለው ትዕይንት ቴረንስ ከሄን ጋር በማለዳ ወጥቶ ጁኒየር አንድ ላይ አይቷቸው በጣም እየተበሳጨ በእርሻ ቦታው ላይ የተወሰኑ ሰዎችንም ያየ ሲሆን ይህም በጣም አስጨንቆት ጁኒየር ጠመንጃውን ይዞ ወደ ውጭ ይወጣና ሁሉም ላይ መተኮስ ጀምሮ ማይተን በዚያ ጊዜ አንድ የጠፈር መንኮራኩር ደርሶ እሱም በቁጣ ቢተኩስበትም ነገር ግን ማንኛውንም ከባድ ጉዳት ከማድረሱ በፊት አንድ ሰው ጁኒየር ላይ ዘሎ የሆነ ነገር የወጋው ሲሆን ይህም ንቃተ ሊናውን እንዲያጣ ያደርገዋል። ምሽት ላይ ጁኒየር በመጨረሻ ነክቶ በአንገቱ ላይ መሳሪያ ብልጭ ድርግም ሲልም እናስተውላለን። ከዚያም ወደ ቤቱ ይመለስና ቴረንስ ሚስቱን በአንድ ክፍል ውስጥ ቃለ መጠይቅ ሲያደርግ ሰምቶ በትዳሯ ውስጥ ካለው ሕይወት ባሻገር መጓዝ እንደምትፈልግና አዳዲስ ሰዎችን የማግኘት ሕልም እንዳላት ተናግራ ይህንም ባዶ ማስታወሻ ብቻ ትታ መሸሽ እንደምትፈልግም ትገልጻለች። ይህንን ሲሰማ ጁኒየር ተሰብሮ በእንባ ፊቱም ተሸፍኖ ከዚያም ወደ ውስጥ ገብቶ ቴረንስ ከሚስቱ ጋር ለመቀራረብ እየሞከረ ነው ብሎ ከሶት የሮቦት ቅጂ የሚባል ነገር እንደሌለና እሱ ሲሄድ ቴረንስ ከሄን ጋር ለመቆየት እንዳቀደ ሲገምት፣ ቴረንስ ሁኔታውን ለማስረዳት ቢሞክርም ጁኒየር ግን መስማት አይፈልግም። የተጨነቀችው ይሄን እሱን ለማረጋጋት ሞክራ አቅፋው እሱ ግን በቅፎ ውስጥም ራሱን ይስታል። በማግስቱ ጣዋት ሄን ጸጉሯን ስትቆርጥና ጥሩ ልብስ ስትለብስም እናያታለን። ምሽት ላይ የጠፈር መንኮራኩር ውጪ ሲያርፍ ተመልክታ እሱ ውስጥም ጁኒየር ወጥቶም ወደ ቤቱም ይገባል። ሚስቱን በጣም እንደናፈቃት በመናገር ሲያቅፋት እሷን በጣም ትነካለች። ከዚያም ቴነንስ ወደ ትዕይንቱ ደርሶ አንድ ነገር ለማሳየት ጁኒየርን ወደ ሌላ ክፍል ወስዶት እዚያ ሲገባ ጁኒየር የራሱ የሆነ ክሎን በጣም ተጨንቆ ወለሉ ላይ ተኝቶ የሚያይና ምን ያህል እውነት እንደሚመስል አይቶ የደነገጠ ሲሆን ሮቦት ብቻ መሆኑን ማመን አይችልም። በዚህ ጊዜ አንድ አስደንጋጭ ነገር ተገልጦልን፣ ከመጀመሪያው ጀምሮ ስናየው የነበረው ጁኒየር በእርግጥም ቅጂው እንደነበር፣ እውነተኛው ጁኒየር ከአንድ ዓመት በፊት ወደ ጠፈር ሄዶ አሁን እንደተመለሰም እናውቃለን። ቴረንስ ሊጎበኛቸው የመጣበት ቀን ሮቦቱ ለመጀመሪያ ጊዜ ቤት መጥቶ ከሄን ጋር መኖር የጀመረበትም ጊዜ ነበር። ይህም ቴረንስ ሄንን እንዲንከባከባት ለምን እንደጠየቀውና መጀመሪያ ላይ ከሱ ለምን እንደራቀችም ይህ ግልጽ ያደርግልናል። ቴረንስ ሮቦቱን በጥሩ ስራው አመስግኖት ነገር ግን አሁን መጥፋት እንዳለበት ገልጾለት፣ ይህንን ሲሰማ ሮቦቱ ልቡ ተሰብሮ ሰው አለመሆኑንም ማመን አይችልም። እውነተኛ እንደሆነ ሊወስዱት እንደማይችሉ የጩኸ ተናግሮ፣ ጩኸቱን ሰምታ ሄን ወዲያውኑ ወደ እሱ ትሮጥና ሁለቱ እርስ በእርሳቸውም ይጠቃቀፋሉ። ሮቦቱ ጁኒየር ከእውነተኛው ባሏ በላይ በጣም ደስተኛ ስላደረጋት ከእሱም ፍቅር እንደያዛትም ታውቆ ከእሱ ጋር እያለቀሰች እርስ በእርሳቸው ፍቅራቸውን ሲገልጹ እውነተኛው ጁኒየር ደግሞ በድንጋጤ ይመለከታቸዋል። የተረበሸችው ሄን ቴረንስን እንዳይገድለው ብትለምነውም ነገር ግን አገልጋዮቹ ይዟትና ከቤት ውጭ ያስወጥተዋት እፍረት ሊሰማቸው እንደሚገባና ወደ ገሃነም እንደሚሄዱ እየጮኸችም ትናገራለች። ቴደንስ ግን በመጨረሻ ሮቦቱን ያጠፋውና በፕላስቲክ ከረጢት ውስጥ ማስቀምጦት ሄን ውጭም እያለቀሰች ማይተናት። ከክስተቱ በኋላ ባልና ሚስቱ በፊት ወደነበረው የተለመደ የዕለት ተዕለት ተግባራቸውም ይመለሳሉ። ነገር ግን ሄን ሮቦቱን በጣም ስለናፈቀች ቀስ በቀስ ወደ ድብርት ውስጥ ገብታ ይህም ባልና ሚስቱ ከመቼውም ጊዜ በበለጠ እንዲራራቁም አድርጓቸው ከሮቦቱ በተለየ እውነተኛው ባሏ ጠባብ አስተሳሰብ ያለውና ስለ ፍላጎቷም የማይጨነቅ ነው። አንድ ምሽት በእራት ጊዜ ጁኒየር ከሮቦቱ ጋር በመተኛት እምነቱን እንደከዳችው ሲከሳት ሄን ግን ይህ ዝሙት እንዳልሆነ ምክንያቱም በሮቦት ውስጥ የቀድሞውን ደስተኛ ማንነቱን አይታ እንደገና ስለወደደችው እንደሆነ አስረድታው፣ ሄንም ቦታውን ለቃ መሄድ እንደምትፈልግ ገልጻ የሆነ ቦታ እንዲሄዱ ብጠቁምም ጁኒየር ግን ከዚህ ህይወት የተሻለ ምንም እንደሌለ እየጮህ ይነግራታል። ከጥቂት ቆይታ በኋላ ከረዥም ድርቅ በኋላ ከባድ ዝናብ መዝነብ ጀምሮ ይህንንም በጣም ያስደስታትና በዝናቡ ለመዝናናት ወደ ውጭ ይሮጣ ምናያታለን። በዝናባማ ቀን ተጋብቶ ስለነበርም ለሷ ልዩ ትርጉም አለው። ሄን ጁኒየርንም ወደ ዝናቡ እንዲመጣ ብትጋብዘውም ነገር ግን እሱ በአጋጣሚ መሬት ላይ ወድቆ በዚህም በጣም ተናዶ ሚስቱ ሞኝ ብሎ የገስጻትና ወደ ውስጥ ተመልሶ ቃላቶቹ ሄንም በጣም ጎርተዋት በዚህም ከሮቦቱ ጋር የነበራትን የጁኒየርን ማንነት ዳግመኛ እንደማታገኝ በመጨረሻ ትገነዘባለች ከዚያ በኋላ ወደ ውስጥ ገብታ ፒያኖ መጫወት ብትጀምርም ነገር ግን ብዙም ሳይቆይ ተበሳጭታ በቁጣት ሰባብረዋለች። በማግስቱ ጠዋት ጁኒየር ሲነቃ ይሄንን አያያትም ነገር ግን ባዶ ማስታወሻ ብቻ ያገኘ ሲሆን ልክ ለቴረንስ እንደነገረችውን መሷ ሸሽታ ነበር ይህንን ሲገነዘብ ሰውየው ልቡ ተሰብሮ በእንባ ተሞልቶ በከተማው ሁሉ ቢፈልጋትም ነገር ግን የትም አያገኛትም ከሰዓት በኋላ ቴረንስ ወደ ቤቱ ደርሶ የተሰበረውን ፒያኖ ማስተውሎ ይህ በባልና ሚስቱ መካከል የተፈጠረውን ነገር እንዲገነዘብ ያደርገውና በኋላ በዚያ ምሽት ጁኒየር አሁንም እያለቀሰ ሲሆን፣ ሄን ግን ሳይታሰብ ታይታ እጁን ይዛ እዚህ ለመቆየት እንደመጣችም ታረጋገጥለታለች። ከዚያ በኋላ ባልና ሚስቱ እንደገና በሚያስገርም ሁኔታ ደስተኞችም ይመስላሉ። ሄን ታዛዥ፣ ደስተኛና ተስማሚ ነበረች። ጁኒየርም ሚስቱ እንድትሆን የፈለጋትም ሁሉም ባህሪም አላት። አንድ ቀን ሁለቱ በቤት ውስጥ እየጠጡና እየጨፈሩ ሳለ ሄን በመታጠቢያ ገንዳ ውስጥ አንድ በረሮ አይታ በጉጉት እየተመለከተችው እንደዚህ አይነት ነገር ከዚህ በፊት አይታ እንደማታውቅ ተናግራ ይህንን ሲሰማም ጁኒየር ይደነግጥና በፊቱ ያለችው ሴት እውነተኛ ሚስቱ ሳትሆን የእሷ ቅጂ መሆኗ በመጨረሻም ይገባዋል። ግን እሱ ደንታም አይሰጠውም እና ምንም እንዳልተፈጠረ አድርጎ ከእሷ ጋርም መደነሱን ቀጥሎ እውነተኛዋ ሄን ሁል ጊዜ እንደምትመኘው ዋን ለመጀመር በአውሮፕላን ላይ ሆና ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ